ሰላም እንዴት ናችሁልኝ? ውድ የቻናል ቤተሰቦች ለዚህ ቻናል አዲሱ ናችሁ እንዳልከባላለሁ ወይ ሰብስክራይብ፣ እንዲሁም የደወል መልእክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ በባለፈው ጉዳይ ተመልሼ መጥቻለሁኝ። ባለፈው እንግዲህ እንዳያችሁት ማሳውን ለባለቤቶቹ ካስረከብን በኋላ አንዳንድ የሚያልቁ ነገሮች እና እነሱ መፈረም ያለባቸው ነገሮች ስለነበሩ እነሱን እንዳያስጨርሱ ሰተናቸው ነበረ ፋይሉን። እነሱም እንግዲህ እንደጨረሱ ከኋላ ላይ ነግረውናል። ዛሬ እንግዲህ ከባለሀብቱ ጋር ቀጥሮ አለን። ቀጥሮ የያዝንበት ምክንያት እንግዲህ ባለፈው እንደነገርኳችሁ ለማሳው ባለቤቶች የመካሻ እንዲሁም ስራ የሚጀምሩበትን የተወሰነ ገንዘብ ጠይቀ ነው ነበር በረ ባለ ሀብቱም እሱም እንግዲህ ሰማኒያ ሺህ ብር እሰጣለሁ ብሎ ቃል ገብቶልናል። ቀጠሮ ከያዝንም በኋላ እንግዲህ ዝም ብዬ እሱን አልተውኩትም። ምክንያቱም በጣም ብዙ ሰፊ ጊዜ ስላለን በዛ ሰፊ ጊዜ ውስጥ እኔ ላይ ክፋት ካሰበም የሚችለውን ነገር ማድረግ ይችላል ብዬ ስላሰብኩት የኔን ሰዎች እሱን በርቀት እንዲከታተሉ አድርጌ ነበረ። እነሱም እንግዲህ በቃሉ መሰረት እሱን ሲከታተሉት ነበረ። በሚከታተሉም ሰዓት እንግዲህ እሱ ከብዙ ሰዎች ጋር ይገናኝ ነበረ። ገንዘብ እየሰጣቸው ስለ እኔ ይነግራቸው ነበረ። እኔ ላይ እንዴት አድርገው ጥቃት እንደሚያደርሱ ሲያስረዳቸው ነበረ። እኛም እንግዲህ ያንን ካወቅም በኋላ እሱ እያገኛቸውን እያንዳንዳቸውን ሰዎች እየሄድን ማግኘት ጀመረ። እነሱንም ስናገኛቸው ብቻችን አይደለም የህግ ሰዎች ከኛ ጋር አብረውን ነበሩ። እና እሱ ቀላይ አግኝተው ወደ ማታ ወደ ቤቱ ከገባ በኋላ እኛም እነሱን አግኝተናቸው ናቸው ወደ እሱ ጋር ስልክ ደውለው ስራውን መስራት እንደማይፈልጉት እንዲነግሩት ነበር ያደረግነው። እነሱም እንግዲህ በሀሳባችን ተስማምተው ደውለው መስራት እንደማይፈልጉ ነግሮት ነበረ። ከዚ በኋላ እንግዲህ እኛም ወደ ባለሀብቱ ጋር ደውለን ነበረ የገባበትን ያገኛቸውን ሰዎች ሁሉ እያንዳንዱ ቀላይ እሱ ያደረገውን ነገር ሁሉ እየተከታተልን እንደነበረና ይህንን ነገሩን የማያቆም ከሆነ ጉዳዩን ሁሉ ወደ ህግ እንደምንወስድና የያዝነውን መረጃ ለህግ አሳልፈን እንደምንሰጥ ነግረን እንድናስፈራራው እሱ ከዚህ በኋላ እንደማይለመደው ነበረ የነገረን። እኛም እንግዲህ በእሱ እርግጠኛ ለመሆን የአንድ ቀን የጊዜ ቀጠሮ ሰተነው ነበረ። እናም በዛ አንድ ቀን ውስጥ ምንም ነገር ስላላገኘንበት ከእሱ ጋር ቀጠሮ ይዘናል ማለት ነው። ዛሬ እንግዲህ ከእሱ ጋር የምንገናኝበት ቀን ነው እና ከተገናኘንም በኋላ ገንዘቡን ይሰጥን ይሁን አይሰጥንም የሚለውን ነገር እስከ መጨሻው ድረስ አብራችሁም ከተከታተላችሁት የምታውቁት ይሆናል። ፒስ

አሁን ፋይልን አምጣ ፋይልን አምጣ። ገንዘቡን ይዤ እላለሁ እኔ የምፈልገው ፋይልን ገንዘቡን ይዤ እላለሁ። ገንዘቡን ይዤ የመጣሁ ማሳውን ሰጥቻለሁ። ምንድነው የምፈልገው ከዚህ በላይ? እኛ አሁን እኔ የምፈልገው ፋይልን ነው። በቃ ፋይልን ስጥ። አይ ባዶ ራቆት የቀረጽ ከሆነም ደልት። እኔ ይኸው ብሩን ይዤ መጥቻለሁ። ማሳውን ሰጥቻለሁ። ይሄን እንድታደርግልኝ ብቻ ነው የምፈልገው። ሌላ ምንም ነገር ካንተ ጋር የምፈልገው ነገር በቃ ያው እኛ አሁን ምንድን ነው ይሄ ማጥፋቱ ምናምን እናንተ በቃል ደረጃ ነው የተስማማ፣ ነው አደለ? ስለዚህ ከዚህ በኋላ ሰዎች ጋር ያኛ አባት ጋር ባለማሳዎች ጋር ሄደን እንደማታስቸግራቸው ቃል ገብተህልኛል። ከዚህ በኋላ እነሱ ጋር አልደርስም ብያለሁ እኔ በቃ አልደርስም ብያለሁ እኔ። ፋይሉን ስጠኝ፣ ማሳውን አስረክብ። ባያሉ ተፊት አርል ያስረከብኩት ደክን። አሁን ምንድን ነው እኛ ከአንተ አንድ ነገር ብቻ ነው የምንፈልገው ምንድነሱም ገንዘቡን እና ገንዘቡን ሌላው ደግሞ አጠገባቸው እንደማትደርስ እኛ ከአንተ በቂ ስለዚህ አሁን አንተ ከኔ የምትፈልገው ፋይሉ ነው? ፋይሉን ብቻ ፋይሉን አጥፍቼዋለሁ። እኔ እኔ እንዴት ነው ማምኔ? እዛ ቤት እንዳላስቀምጥ ግን እንዴት ነው ማምኔ? እና ምኑ፣ ገንዘቡን እንጂ እኔ ካንተ እኮ የምፈልገው ማሳውና ማሳውን ብቻ ነበር። እሱንም ጨርሻለሁ። ከዚህ በኋላ እኔ ወደ መጣሁበት ነው የምመልሰው። እንደነገርኩ ከሆነ ለሰውየው ዘመድ ነኝ እንጂ እዚህ አይደለም የምኖረው። ሁሉን ነገር አንተም ታውቃለህ። ስለዚህ እኔ ወደ መጣሁበት እመልሳለሁ። ከዚህ በኋላ ግን አጠገባቸው እንደማትደርስ እኔ ማረጋገጫ ስለምፈልግ ብቻ የተወሰነ ፋይል ይዣለሁኝ። እሱ እኔ ጋር ይቀመጣል። ከዚህ በኋላ ግን እሱ ጋር ሽማግሌው ጋር እሄዳለሁኝ። ከዚህ በኋላ ማሳቸው ላይ እደርሳለሁኝ የምትል ከሆነ ግን በራስህ እንደፈረድክ ቁጠር። እኔ ቃሌን ሰጥቻለሁ። ስለዚህ አሁን ፋይሉን ትሰጠኛለህ። አንተ ጋር በፍላሽ እንዲቀመጥ ይሆናል። ፍላሽ ይዣለሁኝ። እዛ ጋ መሳሪያ ስትሸጥ፣ ለሰው ስትሸጥ እጅ ከፍ እንጂ ያዝከዋል አይደለ? እሱንም በካሜራ ይዣለሁኝ። መቃብር ላይ ስትንከባለል ነበረ ሁሉ ነገር እኔ የሚፈልገው እሱ ነው። አናደልት አልደልትም። ይቀመጣል እኔ ጋር ለምን ነው የሚቀመጥ? ችግር ሲፈጠር ብቻ እኔ ለአንተ መልሽ ያሳያለሁ። እንዴት አምናለሁ እኔ እና እንዴት እንዴት አምናለሁ? ምንም እኮ አሁን እኔ እና አንተ ውሻ ውሻ አርገ ገብተነን፣ አንተ እንደት ነው ማምኔ? እኔ አንተን በጭራሽ ላምናችሁ። ስለዚህ አሁን እዛ ያለውን ነገር ትደልታለህ። ማንም የለም። እኔ ሰጣለሁ ገንዘቡን፣ አንተ ለኔ ያለውን ደልተ ፍላሹንም ትሰጣለህ በቃ።

አንድ ፋይል አለ መቃብር ላይ የነበረውን፣ እሱን መቃብር ላይ ስትንከባለ የነበረውን ፋይል እሱን፣ ችግር የለውም አጠፋለሁኝ። ከፈለግ ከአሁን ውጭ ላይ መኪና አለ፣ እዛ ጋ መኪና ውስጥ ላፕቶፕ አለ፣ እዛ ላፕቶፕ ላይ ያለው ፋይሉ ያንን ፋይል አጠፋለሁኝ። ነገር ግን መሳሪያ ስትሸጥ የነበረውን ማጥፋት አልችልም። ምክንያቱም ከዚህ በኋላ አንተ እኔ ከሄድ ከኋላ ተመልሰ ሄደ ማሳ ውስጥ ብታስቸግረውስ እኔ አንተን በምን ልይዝ እችላለሁ? በምን ልጠይቅ እችላለሁኝ? አንድ ብር የሚያሰጥ ይቻለሁ እንከባበራል ያ እኔ ጋር መኖሩ እኔ እናንተ እንድንከባበር ያደርገኛል። ገብቶሃል? ምክንያቱም አንተም እኔ ጋር አትደርስም፣ እኔም አንተ ጋር አልደርስም። ይሄ ቃል ኝ ለ ግን ፋይሉን ያጠፋው ማለት አንተ ሄደህ ነገ ብታስፈራራቸው የሆነ ነገር ብታደርግ እኔ እጂ ለማኗቢት ምል እኔ አሁን ምል ነገር እኔ ምንም ይሰማኛል አይደለም። አንተ ጋር ያለውን ነገር ሙሉ ትደልታለህ፣ ገንዘቡን ሰጣል። በቃ ትደልታለህ አትደልትም? አሁን ግልጽ ነገር ለእኔ ንገረኝ። ስለዚህ እኛ እንሂድ ገንዘብ ውስጥ እና ወደላ የምትሄዱት እሺ፣ እደለትላለው ገንዘቡም ይኸው፣ አንተ ጋና ያለው ገንዘቡን ያዞንከ ገንዘቡን ችግር የለብኝም ገንዘቡ አንተ ከዚህ ግን ትወጣለህ። አንተ ትወጣለህ፣ ከዚህ ትወጣለህ

ያን መንገድ ላይ ገብቶ እኔን የሸወደኝ ያ የስራ ባልደረባ አይንም ግንባሩን በሽጉጥ ለዋል። አቶ ሳምሶን ነው። አዎ ሳምሶን፣ ሳምሶም እሱ ከዚህ ካላንተ ጋር እዚህ መኖር ነበረበት። እሱ ደግሞ አያቅተኝ፣ ደፋዋለሁ። እሱንም አንተንም ደፋለሁ፣ ከመንገድ የሚገባ ሰው ደፋለሁ ብዬ ነግሬ ነበር፣ አልሰማኸኝም። ለኔ ሰው መድር ምን ያህል ቀላል እንደዚህ እንደ መርገጡ። እሺ ተምርከክ

ቤተሰቦች እዚህ ጋር አንድ ያልነገርናችሁ ነገር አለ። ምንድን ነው እሱ? ቅድም እንዳልኳችሁ እሱ ያገኛቸውን ሰዎች ሁሉ እኛም እንዳገኘን ነገርናችሁ ነበረ። ነገር ግን ለስራችንም እንዲያመች አድርገን ከእሱ ጋር አንድ ሰው ብቻ እንዲስማማ አድርገን ነበረ። አጠገቡ ያለው ጋርድ እንግዲህ የእኛም ሰው ጭምር ነው። ያለውን ነገር ከእሱ ጋር አብረን አንድ ላይ ጨርሰናል። ምናልባት ይህ ባለሀብት ያሰበው ተንኮል ካለ ለዚህ ጋር ሁሉ ነገር ያጫወተዋል ብለን ስላሰብን፣ ና ከእኛ ጋር የት መገናኘት እንዳለበት ሁሉን ነገር ይነግሯዋል ብለን ስላሰብን እኛም አብሮት ያለውን ጋርድ አስማምተነው ነበረ። እንግዲህ የት እንደምንገናኝ ሁሉ ነገር ከነገረው በኋላ እሱም ለእኛ ነግሮ ነበረ። እኛም እንግዲህ ቀደም ቀደም ብለን እዛ ቦታ ላይ ተገኝተን ካሜራ ሲታባችንን አስተካክለን ነበረ። እንግዲህ ወደዛ ቦታ ስንሄድ ብቻችንን አልነበረ መሄድ ነው፣ ከኛ ጋር አብረውን የህግ አካላቶችም ነበሩ። ለማንኛውም እስኪ ቪዲዮን ጨርሰን እንመለስ። ተኛ፣ በቃ አንተ ተኛ ብያለሁ። አሰማም እንዴ? ተኛ፣ በቃ አንተ እንደሆነ ግንባር የምለው ምንም አታውቅ ነገር ውስጥ ገብተህ እዚህ መድፋት ቀላል እንደሆነ ታሳያቸው።

ቤተሰቦች እንግዲህ ተመልሰናል ባለሀብቱን እንግዲህ በህግ ቁጥጥር ስር ካዋልም በኋላ የተፈጠረው ነው እያንዳንዱን ነገር ከነ ማስረጃው ለመርማሪ ፖሊስ አስረክበናል ከዚህ ቀደም የምታስታውሱ ከሆነ የመጀመሪያው ክፍል ላይ የሌሎች ሰዎችንም ማሳ እንዳጭበረበረ ራሱ አውርቶ ነበረ ለእኔ ያንንም እንግዲህ ከመረጃው ጋር ለመርማሪ ፖሊስ ሰተነዋል መርማሪ ፖሊሱም እንዲያጣራና አዲስ ነገር ካለ እንዲያሳውቀን ነግረኖ ነበረ እኛም ለማንኛውም እኛ ስራችንን ከጨረስን በኋላ ወደ መጣንበት ተመልሰናል አዲስ ነገር ሲኖር ከመርማሪ ፖሊሱ ጋር በርቀት ሆነን የምንገናኝ ይሆናል በስልክ ቀጣይ እንግዲህ አዲስ ነገር ሲኖር መጥቼ ማሳውቃቸው ይሆናል ቀጣይ ሌላ ቪዲዮ እንገናኛለን። እስከዛው ድረስ ፒስ